ሐዋርያት ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ተባሉ ተብሎ ተጽፏል። ስለዚህ ክርስትና ከዛ በፊት አልነበረም። ሰው ሲወለድ ሙስሊም ነው የምንለው በምክንያት ነው ይላል ጥያቄው። ጸጋና ሰላም ይብዛላችሁ። ክርስቲያኖች ይህንን መልእክት ሸር እያደረጋችሁ ለሁሉም ሰው አድርሱ፣ ሁሉም ሰው እንዲማርበት ማለት ነው። በዚህ ጉዳይ ላይ ከአሁን በፊት ተነጋግረን ነበር። ከኔ የተሻለ ወንድሞችም ብዙ ጊዜ ትምህርት ሰጥተውበታል። አሁን ደግሞ ብዙ ጥያቄ ስለበዛ እንደዚህ አይነት ጥያቄ በተደጋጋሚ ስለመጣብኝ ለመጨረሻ ጊዜ መጥቻለሁ ማለት ነው። ወደ ሀሳቡ ስንመጣ ጠያቂው አካል ደቀ መዛሙርት በአንጾኪያ ለመጀመሪያ ጊዜ ክርስቲያኖች ተባሉ የሚለውን ጥቅስ አንብቦ ከዛ በፊት ክርስትና አልነበረም እና ይህ ከእውቀት ማነስ ነው። ከእውቀት ማነስ እንደሆነ እናውቃለን። መጽሐፍ ቅዱስ አንዷን ጥቅስ ብቻ አንብበ ክርስትና እንደዚህ ነው ለማለት ይከብዳል። ከዘፍጥረት እስከ ራዕይ ድረስ አንብበህ ተረድተህ ነው እንጂ አንዷን ጥቅስ አንብበህ እንደዚህ ነው ክርስትና እንደዚህ ነው ለማለት ይከብዳል ማለት ነው። ወደ ሀሳቡ ስንመጣ ክርስቲያን ከሚለው እንጀምር። ክርስቲያን ማለት ምን ማለት ነው ስንል ክርስቲያን ማለት በአጭር ቃል የክርስቶስ ተከታይ የክርስቶስ አማኝ ማለት ነው። በክርስቶስ ነው ስሙ የተሰጠን የክርስቶስ ልጆች ማለት ነው በአጭሩ ማለት እና ወደ ጥቅሱ ስን ሲመጣ የሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ እንዲህ ተብሎ ተጽፏል። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያኖች ተባሉ ይላል። ይህንን በሁለት ሁለት ምልከታ ነው ያለው በሁለትም ገድ ነው የመጀመሪያው ሐዋርያት ከኢየሩሳሌም ወደ አንጾኪያ ወርደው በአንጾኪያ የነበሩ ሰዎች አህዛብ ነበሩ፣ የተለያዩ ጣዖታትን የሚያመልኩ ሰዎች ነበሩ ማለት ነው። ወንጌልን ሰብከው አሳምነው በጌታችን በኢየሱስ ክርስቶስ አምነው በአብ ወልድ በመንፈስ ቅዱስ ስም አጥምቀው የመንፈስ ቅዱስ ልጆች ከሆኑ በኋላ በአንጾኪያ ላይ እነዛ የተጠመቁት ሰዎች ምን ተብለው ተጠሩ? ደቀ መዛሙርት ተብለው ተጠሩ። ሁለተኛው ደግሞ በአንጾኪያ ከዛ በፊት ክርስቲያኖች አልነበሩም፣ የጌታ ተከታዮች አማኞች፣ በወንጌል የሚያምኑ ሰዎች አልነበሩም ነው ሀሳቡ። ይሄ ነው እንጂ ክርስትና ከዛ በፊት አልነበረም ለማለት አይደለም እና ሀሳቡ በዚህም ገር ነው የምናየው ማለት ነው። ከዛ በፊት ክርስትና አልነበረም ላለው ጠያቂ ወገናችን የኤፌሱን መልእክት ምዕራፍ 2 ቁጥር 10 ላይ እንዲህ ተብሎ ተጽፏል። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። መልካሙን ስራ ለማድረግ በማን ተፈጠረን? በክርስቶስ ኢየሱስ ተፈጠረን ተብሎ ተጽፏል። ገና ስንፈጠር ማን የፈጠረን? ክርስቶስ። ስለዚህ ምንድነው? ክርስቲያን ነው። ብዙ ጊዜ እንደተነጋገር ነው የምንጠመቀው ክርስቲያን ለመሆን አይደለም። ብዙ ጊዜ ተነጋግረናል በዚህ ጉዳይ ማለት ነው። እኛ የምንጠመቀው ከመንፈስ ቅዱስ ለመወለድ ነው። ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም ይላል መጽሐፍ ቅዱስ። እስኪ ወደ እናንተ ሀሳብ እንንጣና ሰው ሲወለድ ሙስሊም ነው ትላላችሁ። አላህ ትክክለኛ ፈጣሪ ከሆነ እስልምና የተሰጠው ከአላህ ከሆነ ማተብ ሲያስር እንዴት እስልምና ይለቅ ይችላል ከሰው ላይ? እንግዲህ አንድ ሰው ሲወለድ ሙስሊም ነው አላችሁ አይደለ? ማተብ ስር አስሮ እንዴት ክርስቲያን ሆነ? በሉ መልሱ። እንደዛ ከሆነ የፈጣሪ ስጦታ አይደለም። በሚዲያ ላይ ሲመረቅ ነው። ሰው ሲወለድ ሙስሊም ነው ምናምን የሚሉትን የቃልቻው ወሬ አትስሙ ነው ተናግሬ አለሁ። አሁን በፊት ማለት ነው። አላህ እውነተኛ ፈጣሪ ከሆነ ሰውን ሲፈጥር ሙስሊም አድርጎ ከፈጠረው እንዴት ማተብ ሲያስር ክርስቲያን ሆነ? እንዴት ተለወጠ? ውላጤ እንዴት መጣ? ምክንያቱም እኔ አሁን ሰው ነኝ አይደል? ሰው አይደለሁ አልኩ። ለምሳሌ ተፈጥሮዬን እለቃለሁ? አለቅም። እንዴት እለቃለሁ? ምክንያቱም እግዚአብሔር ነው የሰራኝ የፈጠረኝ። ስለዚህ ተፈጥሮዬን እለቅ አልችልም ነው የምናገር። ስለዚህ አላህ ደግሞ ሰውን ሙስሊም አድርጎ ከፈጠረው እናንተ ሰው ሲወለድ ሲፈጠር ሙስሊም ነው ካላቸው እንዴት ተማተብ ሲያስር ክርስቲያን ሆነች ትክክለኛ ሐሳብ ከሆነ ስለዚህ ሐሳቡ ይሄ የአጋንንት ሐሳብ ነው ማለት ነው። ስለዚህ እስልምና የሚለው የእምነት ተቋም እንጂ የሰው ተፈጥሮ አይደለም ማለት ሰው ሲፈጠር ጥንቱ ነው ምንድነው ክርስቲያን ነው ምክንያቱም እኛ የምንጠመቀው ክርስቲያን ለመሆን አይደለም አንድ ሰው ራሱ እምነቱን ቢክድ መንፈስ ቅዱስ ከሱ ይርቃል። የመንፈስ ቅዱስ ልጅነት ያጣን እንጂ ተፈጥሮ ነው አይለቅም። ስለዚህ ሰው ሲወለድ ክርስቲያን ነው። በክርስቶስ ተፈጠርን የሚለው የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ላይ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በተመሳሳይ እዚሁ የኤፌሶን መልእክት ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ገና ዓለም ሳይፈጠር በክርስቶስ መረጠን እኛ ክርስቲያን የተባልነው ተጠምቀን አደለም። ገና ዓለም ሳይፈጠር በክርስቶስ ነው ተመርጠን ክርስቲያን የተባልነው ማለት። ክርስቶስ ደግሞ ዘመን አይቆጠርለትም፣ በዘመናት የሸመገል ነው። በትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ እንዲህ ተብሎ ተጽፏል። ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱን ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበ ይበልባል ይበልባል ነበር፣ መንኮራኩሮችም የሚነድ እሳት ነበሩ ይላል። ክርስቶስ በዘመናት የሸመገለ ዘመን የማይቆጠርለት ነው። ስለዚህ እኛ ክርስቲያን የተባልነው ነው በማን ነው በክርስቶስ ኢየሱስ ነው ማለት ነው። በክርስቶስ ኢየሱስ ነው ስንጠመቅ የአብ ወልድ የመንፈስ ቅዱስ ልጅነትን እናገኛለን። መንፈስ ቅዱስ በእኛ ላይ ያድራል። ስለዚህ በአንጾኪያ ላይ ክርስቲያኖች ተባሉ እሚለው በሀገሪቱ ላይ ከዛ በፊት ክርስትና አልነበረም። የመጀመሪያ ሀሳብ። ሁለተኛ ደግሞ በአንጾኪያ ላይ የነበሩ ሰዎች በወንጌል አምነው ክርስቲያን ደቀ መዛሙርት ሆኑ የጌታ ተከታዮች ሆኑ ለማለት እንጂ ከዛ በፊት ክርስትና አልነበረም ለማለት አይደለም። ክርስትና የመላእክት ሃይማኖት ነው። ብዙ ጊዜ ተነጋግረናል። ዓለም ከመፈጠሩ በፊት እግዚአብሔር በሕሊናው ቀርጾ አስቀመጣል። ከዛስ በኢዮርና በራማ በኤረር በመላእክት መካከል መሰረታል። ከዛስ ለአዳም በገነት ተሰጠች። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከልን እንዳለ ቅዱስ ጳውሎስ ለገላትያ ሰዎች፣ የዘመኑ ፍጻሜ ሲደርስ እግዚአብሔር ቃል በገባው መሰረት ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ትንቢት ባናገረው መሰረት ተወልዶ በሐዲስ ኪዳን በግልጽ ቤተክርስቲያንን መሰረታት። ትምህርቱ ይሄ ነው እንጂ እንደ ልቡ የሚያወራ ሰው በሚዲያ እየወጣ ሰው ሲወለድ ሙስሊም ነው ማተባስሮ ነው ክርስቲያን የሚሆነው የሚለውን ቀልድና ትረት አትስም ። ስለዚህ መግባት መጋባት የለም። የክርስቶስ ፍቅር ጸጋና ሰላም ይብዛላችሁ ወገኖቻችን። ይህንን መልእክት የምትሰሙ ሼር ኮፕሊንክ እያደረጋችሁ ለሁሉም ሰው አድርሱ። ዛሬ የምናየው ከምጽአት ከፍርድ በኋላ ከትንሳኤ በኋላ ያለው ህይወት ምን ይመስላል የሚለው ነው። አንዳንድ ወገኖች ሰው ከሞተ በኋላ ነሆ ሚስት ያገባል፣ በሰማይ መጋባት አለ ነሆ፣ ድንግልናቸው የማይጠፉ ሴቶች አሉ

ያጋን አስተምሮ ያስተምራል እና በክርስትና ትምህርት እግዚአብሔር ስም ምን ይላል የሚለው ነው ዛሬ የምናየው። የማቴዎስ ወንጌል ምዕራፍ ሀያ ሁለትን ን ስናነብ ትንሳኤ ሙታን የለም የሚሉ ሰዱቃውያን ጌታችን ኢየሱስ ክርስቶስን ሄደው እንደጠየቁት ይነግረናል። በእኛ ዘንድ አንዲት ሴት ነበረች፣ እነሆ ባላገባች የመጀመሪያ ባሏ ሞተ፣ ከዛም ሁለተኛ ገባች፣ ሶስተኛ፣ አራተኛ እያለች እስከ ሰባት ጊዜ አገባች። በመጨረሻም ሴቲቱ ሞተች። በትንሳኤ ጊዜ ከሰባቱ ማንኛቸው ናቸው የሚያገቧት? ብለው ጠየቁት ማለት ነው። ጌታችን ኢየሱስ ክርስቶስም እንዲህ ብሎ መለሰላቸው። ኢየሱስም መልሶ እንዲህ አላቸው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም አላቸው። ክብርና ምስጋና ለእርሱ ይሁን። እኛ ክርስቲያኖች በኢየሱስ ክርስቶስ ለምናምን፣ በክርስቶስ ደም ለተዋጀን በሰማይ እንደ ቅዱሳን መላእክት እንሆናለን ከቅዱሳን መላእክት ጋር ሽህ ዘመን ተፈጽሞ ሽህ ዘመን እስኪተካ ድረስ እየዘመርን እግዚአብሔርን እናመሰግናለን እንጂ በሰማይ ማግባት መጋባት የለም። ዳቢሎስ የሰው ልጆችን ደካማ ጎን ስለሚያውቅ የወንድ ልጅ ደካማ ጎኑ ሴት እንደሆነች ስለሚያውቅ እነሆ በገነት ድንግልናቸው የማይጠፋ ሴቶች አሉ እያለ ሕዝቡን ተጫወተበት ማለት ነው። እግዚአብሔር ግን እንደዛ አይለም። ከሞትን በኋላ እኛ ከፍርድ ቀን በኋላ እንደ እግዚአብሔር መላእክት እግዚአብሔርን እያመሰግን እንዘምራለን። መጽሐፍ ቅዱስ እንዲህ ይላል፣ የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች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 ወዳልታየችው ወደ ሰማያዊት ኢየሩሳሌም ወደ እግዚአብሔር መንግሥት እንገባለን። ራእይ ዮሐንስ ምዕራፍ 7 ቁጥር 9 ላይ እንዲህ ይላል፣ ከዚህም በኋላ አየው፣ እነሆም አንድ ስንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮኹ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሳዎች ዙሪያ ቁመው ነበር። በዙፋኑም ፊት በግንባራቸው ተደፉ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘለዓለም እስከ ዘለዓለም ድረስ ለአምላካችን ይሁን አሜን አሉ፣ ይለናል። እኛ ከሞትን በኋላ እግዚአብሔር አምላክ እንደሚያመሰግኑ እነሆ ምግባቸው ምስጋናና ዝማሬ ከሆኑ ከቅዱሳን መላእክት ጋር ነጫጭ የክብር ልብስ እነሆ ነጭ የንጽህና ምሳሌ ነው። ነጫጭ የክብር ልብስ ለብሰን የዘንባባ ዝንጣፊ ይዘን ሺህ ዘመናት አብረን ከእርሱ ጋር እንነግሳለን። ጌታችን ኢየሱስ ክርስቶስን ዘለዓለም እያመሰገን ዘመን ለማይቆጠር ዓመታት ከእግዚአብሔር ጋር እንነግሳለን ይላል መጽሐፍ። ክብርና ምስጋና ለእርሱ ይሁን። በሰማይ ማግባትና መጋባት የለም። የዛን ጊዜ ዲያብሎስና የግብር ልጆቹ ወደ እሳት ባህር እንደሚጣሉ ራእይ ዮሐንስ ተጽፏል። ወደ በለጠ እሳት ወደ እሳት ባህር እንደሚጣሉ እና በዛ ሶና ጥርስ ማፋጨት እንደሚሆን መጽሐፍት ይናገራሉ። ስለዚህ የመዳን ቀን ዛሬ ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ይላል መጽሐፍ። ክርስቲያኖች እግዚአብሔር ይመስገን ልንል ይገባል። እግዚአብሔር አምላክ ከክርስትና የሸሹትንም ይመልስልን። ኢየሱስ ክርስቶስን የማያውቁትንም እንዲያውቁት እርሱ የሊዲያ ልቦናን የከፈተ አምላክ ይክፈትላቸው። በገነት ሴቶች አሉ እያሉ የሚታለሉ ሰዎች አሉ። ዛሬም እግዚአብሔር ልቦና ይስጣቸው። እኛ ግን ከሞት በኋላ ከፍርድ ቀን በኋላ እንደ እግዚአብሔር መላእክት ከእግዚአብሔር ጋር ከእግዚአብሔር መላእክት ጋር ለዘላ አለም እነግሳለን። ወደ እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል አለ ጳውሎስ። እነሆ በዚያ መራብ፣ መጠማት፣ መድከም፣ ማዘን ማልቀስ የለም እንባቸውን እግዚአብሔር ካይኖቻቸው ያብሳል ይላል ቅዱስ ስጋው ክቡር ደሙን ተቀብለን መንግስቱን እንድንወርስ እግዚአብሔር በመንግስቱ በመጣ ጊዜ ያስበን ዘንድ ሁላችሁም በጸሎታችሁ አስቡን እግዚአብሔር ይስጥልኝ